አንድም ሰው አንድም ሰው አዲስ አበባ ላይ ቤተ ክርስቲያን ይሰራ ብሎ እመቤቴን ሲያስተባብር መስማት አንፈልግም። ለማን ነው ቤተ ክርስቲያን የሚሰራው? ለማን ነው ኦርቶዶክስያኖችን እየጨፈጨፋችሁ እናንተ ገንዘብ ማግኛ ነው ለእናንተ ቤተ ክርስቲያን የሚሰራው? ለእናንተ ወድ መሙያ ነው ወይ ቤተ ክርስቲያን የሚሰራው የሚታረደው ካላገለገለበት የሚገደለው ኦርቶዶክስያን ካላገለገለበት ለማን ነው? ከኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት የተላለፈ የሐዘን መግለጫ ያጣነው አባትነት ይሄ ነበር እኮ። የናፈቀን የመንጋ ጠባቂነት ይህ ነበር እኮ። ብፁዕ አቡነ ይስሐቅ የወላይታ ሀገረ ስብከት ሊቀጳጳስን አለማመስገን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድና የተከበራችሁ የ16 ሚዲያ ተከታታዮች እንዴት አላችሁልኝ? በያላችሁበት ሰላማችሁ ብዛ እያልኩ ዛሬ በአዲስ ቪዲዮ እና በወቅታዊ ጉዳዮች ተመልሼ ወደ እናንተ መጠው። ዛሬ ቀደም ብለ የምናየ ቪዲዮ በአርሲ ሀገረ ስብከት ላይ ምዕመናን አሁንም እየተጨፈጨፉ ነው የሚገኙት አባቶች ደግሞ ዝምታቸውን እስካሁንም ዝም እንዳሉ ነው የሚገኙት። ሶሻል ሚዲያውን አነጋጋሪ ከሆነ ቪዲዮዎች ማን ነው እናንተ እየላችሁ የመጣሁት ቀደም ብለን ምናየው ቪዲዮ እሱ ይሆናል። በሁለተኛ መረጃችን የሚሆነው እስልምና ጉዳዮች ምክር ቤት ለሞቱት ለወንድሞቻችንና ለኢትዮጵያችን፣ ለኦርቶዶክሳውያን እንዲሁም ደግሞ ለኢትዮጵያውያን መግለጫ አውጥቷል ማለት ነው። ቪዲዮን አብረን እናየናል። በሶስተኛ መረጃችን የሚሆነው ሁሌም በደግነታቸው የሚታወቁት አባት ናቸው፣ አቡነ ይስሐቅ የወላይታ ሀገረ ስብከት ዋና ሊቀ ጳጳስ የሆኑት ቦታውን ሄዶ የሆስፒታል ላይ የተኙት እህቶቻችንና ወንድሞቻችንን ሕፃናትን እንዲሁም ደግሞ ሌሎች የሞቱትን ቤተሰቦችን አጽናንተዋሉ ማለት ነው፣ በመስቀላቸው ባርኮ እጅግ የሚያስገርም ነገር ነው። እንደዚህ አይነት አባት ነው እኛ የምንፈልገው። አንዳንድ አባቶች ምንም መግለጫ እንኳን እያወጡ አይደለም። አቡነ ጴጥሮስ ነው እንዲሁም ደግሞ አቡነ ሄኖክ እንዲሁም ደግሞ አቡነ ቴዎፍሎስ፣ እንደውም አቡነ ግሮሱ ብቻ ነው መግለጫውን ያወጣው ማለት ነው። እጅግ የሚያሳዝን ነገር ነው። ሌሎች አባቶችስ የት አሉ እያሉ። ኦርቶዶክሳውያን እጅግ እያዘኑ ይገኛሉ ማለት ነው። እጅግ የሚያሳዝን ነገር ነው። ቪዲዮን እስከ መጨረሻ በመከታተል ሁላችሁም ለኦርቶዶክሳውያን ድምፅ መሆን ይገባናል ማለት ነው። ሁላችሁም ደግሞ ይህን መልክ ለሞላ ለምድር ሼርና ላይክ እያደረጋችሁ በመጨረሻም ደግሞ እጅግ ልብ የነካ ቪዲዮ አለ። እሱን የሚያስደምጣቸው ይሆናል ወንድማችን። እጅግ ልብ የነካ ነገር ብቻ መግለጫ አይደለም፣ ብዙ ብዙ ነገሮችን እያወራ ይገኛል ማለት ነው። መግለጫ ብቻ አውጥቶ ዝም ማለት አይደለም። ለአባቶች እጅግ የሚገርም መልዕክት አስተላልፈዋል ማለት ነው። በመጨረሻ እሱንም ቪዲዮ ይሄ ቪዲዮ ለሞላ አለም ድረስ ሁላቸውም ደግሞ ላይክ እና ሼር ማድረጋችሁ እንዳትረሱ እንደዚህ አይነት ጠቃሚ ጠቃሚ ቪዲዮዎችና ወቅታዊ ጉዳዮችን በጥቂት ደቂቃ ብዙ መረጃዎችን ወደና አሰልምና አምጣላችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ ሀሳብ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ ቀጥታ ወደ ዛሬ ቪዲዮአችን እንሄዳለን የአባቶች ዝምታ ማዕበሉን አናውጦታለን ኦርቶዶክሳውያን በያላችሁበት የዓለም ክፍል ሁሉ ሰላምታችን ድረሳችሁ። ዛሬ ወደ እናንተ የመጣሁት በሰበር መረጃ ሲሆን ኦርቶዶክሳውያን ሆኖ ማተብ ያንጠለጠለ በሙሉ ይህንን መረጃ ሼርም በማድረግ ተባበሩን። ከጥቅምት 24 እስከ ጥቅምት 27 2018 ዓ.ም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ምዕመናን ላይ እየደረሰ ባለው ፈተና ዓለም አቀፍ የሚዲያ ዘመቻ ይደረጋል። ታዲያ አሁን እንደደረሰ መረጃ ከሆነ ማንኛውም ዩቲበር ቲክቶከርና የፌስቡክ እንዲሁም የተለያዩ ሳተላይት ተጠቃሚዎች የቴሌቪዥን ባለሙያዎች በዚህ ፕሮግራም እንድትሳተፉ ጥሪ ይቀርቦላችኋል። እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ምእመናን ላይ እየደረሰ ያለው ፈተና ከአሁን በኋላ ይብቃ። በሰውነታችን እንከበር፣ አንድነታችን እናስከብር፣ በእምነታችን ምክንያት አትግደሉን የሚል መፈክራንና ልብሶችን በማሰራት ዘመቻ ይደረጋል። ስለዚህ ይህንን መረጃ የምትሰሙ ሁሉም ሼር በማድረግ ኦርቶዶክሳውያን ይህንን አንድነታችን እንድናስከብር ጥሪ ቀርቧል። መረጃውን ሼር አድርጉልኝ። በዚህ አምስት ዓመት ውስጥ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን መሆን ባለባት የመከራ አይነት ሁሉ ሆናለች። ማን ነው ያደረጋት? መዋቅሩ እንደ ሟች ተገላለች። እንደ ህንፃ ቤተ ክርስቲያን ተቃጥላለች፣ ፈርሳለች። እንደ መዋቅር መዋቅሯን ተፈታትነዋታል። በአባቶቿ ላይ ሌላ ፖለቲካው ባንብሮተ እድ ጳጳስ እስከመሾም ደርሶላታል። ታውቃላቸው ይህን እኛ ኦርቶዶክሳን ክርስቲያኖች ሞትን እናቀዋለን፣ ስደትን እናውቀዋለን፣ ጦርነትን እናቀዋለን፣ ሰማዕትነት እናቀዋለን፣ መፈናቀል እናውቀዋለን። የማናቀው ነገር የለም። በእኛ አድርጎ ነው የሚያልፈው ይህ ሁሉ ነገር። የቀደመው ስደታችንና መከራችን ሰማዕትነታችን ታውጆብን ነው፣ መንግስት አውጆት የትናንቱኖቹ እና የወዲት ጉዲት ነግራኝ አህመድ ቤተክርስቲያንም አውቀው ሰማዕትነት እንዳያልፋችሁ ብላን ነው። የሞት ነው አባቶቻችን የሞቱት ማለት ነው፣ የትናንትና ነው። የአሁኑ ሞት ልዩ የሚያደርገው ወገኖች በመንፈስ ቅዱስ የተሾሙት አባቶች የተስማሙበት ሞት ነው። የኔና ያንተ ግድያ፣ የኔና ያንተ ባሰቃቂ ሁኔታ መሞት በአባቶች ፊት ተቀባይነት የለው። እነዛ ሊጠብቁን ጠብቁን በመንፈስ ቅዱስ የተሾሙት አባቶች አይገርማችሁም? የጭካኔ ጥግ። መንግስት ፖለቲካው አይነካበት እንጂ አይመለከተው፣ ስለኛ ሞት ህግ ምናምን አይሰራም። በእኛ ፊት አባቶቻችን ግን እኔ አስር ጊዜ መቶ ጊዜ ብናገር ማን ይሰማኛል? እዛ መድረክ ላይ የተቀመጡት አባቶች ግን ድምፃቸውን አውጥተው ቢናገሩ ስንት ሰው ይሰማቸዋል? ድምፃቸውን ሁሉ ነፈጉን። ሞታችን በፊታቸው ተቀባይነት አጣ። ጭራሽ የተሰራ ዜናን ዲሌት አድርጉት አሉ፣ አጥፉት። ከህፃናት እስከ አዛውንት ድረስ ያለምንም የፖለቲካ አመለካከታቸው በማህተባቸው ተገድለው ኦፊስሊ ዓለም ያወቀውን ጉዳይ ማን እንደሞት አናውቅም። የአባቶች መልስ ነው ይሄ። አይገርማችሁም? የጭካኔ ጥግ። ቤተ ክርስቲያኒቱን አጥብቀው የሚጠሏት አባቶች እንደተረከቧት ማሳያው ይህ ነው። ህንፃውን እያልኩ አይደለም፣ አንተን ይጠሉሃል። የምር ነው እንደው፣ አጥብቀው ነው የሚጸየፉ። የምር ማለት ነው። ፋክቱ ይሄ ነው። ሰው እንዴት ለልጆቹ አይራራም? ሰው እንዴት ወጥቶ አያለቅስም? እንዲህ ሲባል ግን የሚራሩልህ የሚያለቅሱልህ አባት የሉም ማለት አይደለም። ፊት ለፊት እዚህ መድረክ ላይ የተቀመጡት ይህን መልእክት ለማስተላለፍ የተቀመጡት አባቶች ግን የኛ አባቶች አይደሉም። ለዛ ነው ምንም አይመስላቸው ምንም አይመስላቸውም። ሆዳቸው አልጎደለም። ቤተሰቦቻቸው አልሞቱም። የአባትነት ግብሩ አልገባቸውም። የጠባቂነት ግብሩ አልገባቸውም። ምንም አይመስላቸውም። ህፃናት እየሞቱ ባሰቃቂ ሁኔታ በማህተባቸው ምክንያት ያለምንም ፖለቲካ አመለካከታቸው እየተገደሉ፣ እንዴት ሰው ወጥቶ አንዲት መስመር አውጥቶ እንዴት አያነብም? ምን አደረጉ? ምእመናን የሚገደሉት ያለምንም ሁኔታ ያለምንም የፖለቲካ አመለካከታቸው ለምድሮ የሚገደሉት ብሎ እንዴት ሰው አይናገርም? እንዲሁ ድምፅ እንኳን ይንፈጉን። በእውነት በጣም ነው ማዝነው። እኔ በንጉሥ ፊት ስትቀርቡን ምን እንደምትመልሱ እናንተ ነው የምታውቁት። ጭራሽ የተሰራ ዜና አውርዱት አላችሁ። እንዲሁ ሰው አይየው እኮ ተባለ። አቤት እግዚኦ አቤት! ጊዜው ሞታችን በአባቶቻችን ፊት ተቀባይነት አጣ። እንዴት ያለው ጥንቅጥ የሆነ ዘመን ነው። አያንተ ኦርቶዶክሳዊ፣ አሁን እኮ በየአጥቢያ ቤተክርስቲያናችሁ ብትደራጁ ራሳችሁን ለመከላከል፣ አባቶች ምናምን ምናምን ማለቱን ትተን ዝም ብለን ማለት ነው፣ ራሳችሁን ራሳችሁን ለመጠበቅ ከወንድሞቻችሁ ጋር ብትደራጁ ይሁሉ ነገር እኮ አይመጣም። ማን ማነን ይገለዋል መጥቶ ዝም ብሎ ከተደራጀ። ተደራጁ እስኪ እራሳችሁን ለመጠበቅ እስኪ ሞክሩ። አሁን እኛ አካባቢ እንደዚህ አይነት ነገር ብዙ የለም። በማህተቡ ምክንያት አንድ ሰው አይገደልም። ማን ነው መጥቶ የሚነካኝ? ሊሞት ነው ስላልተደራጀን ግን በቃ በተለይ ወደ ኦሮሚያ ክልል ያላችሁ ኦርቶዶክሳውያን ክርስቲያኖች በእውነት እንደው እግዚአብሔር ዋጋችሁን ይክፈላችሁ። ሌላ ምን ይባላል? አይ ወገኖቼ ነፍስ ይማር። ሌላ ምን ይባላል?

በእምነት አሳድጎን ታሪክ እንድንስራ ቅርሱን ንድንጠብቅ የናንተ ናደራ። አንድም ሰው አንድም ሰው አዲስ አበባ ላይ ቤተክርስቲያን ይሠራ ብሎ እመቤቴን ሲያስተባብር መስማት አንፈልግም። ለማን ነው ቤተክርስቲያን የሚሰራው? ለማን ነው ኦርቶዶክሲያኖችን እየጨፈጨፋችሁ እናንተ ገንዘብ ማግኛ ነው ለእናንተ ቤተ ክርስቲያን የሚሰራው፣ ለእናንተ ወድ መሙያ ነው ወይ ቤተ ክርስቲያን የሚሰራው? የሚታረደው ካላገለገለበት፣ ይሄ የሚገደለው ኦርቶዶክሳውያን ካላገለገለበት፣ ለማን ነው ሕንጻ ቤተ ክርስቲያን የሚሰሩት? የቱ ጋር ነው አባትነታችሁስ? ምንድን ነው? መንጋውንም አጣብቁ ከሆነ አባትነታችሁ ምንድን ነው? ለምንድን ነው ምን ሞቶ እንዴ፣ ስንሞት እንበዛለን፣ ምናምን አንድ በዛ ምን ጎላለን? በጣም ነው ምንጎሎ ጎሉ ምን ሞትላት ቤተ ክርስቲያን አለችን፣ እናቃለን። ግን ደግሞ ዝም ብሎ መታረድ፣ ዝም ብሎ መጨፍጨፍ፣ ያውም በገዛ ሀገራችን ላይ ተሰደን አይደለም የመጣ ነው። የሰማችሁ ነው የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ጳጳስ የላትም፣ ካህን የሚባል የላትም፣ ምዕመን የሚባል የላትም። ስለዚህ ይሆናችሁ ሊኖራት

እየሰማ ነው ያለው ነገር ልብ ይሰብራል ሀዘኑ ከምንሸከመው በላይ ሆኖብናል የምንገልጽበት ቃላት አልተገኘም ሲሉም እንግዲህ አቡነ ጴጥሮስ ተናግረዋል ይህን የተናገሩት እንግዲህ ከሰሞኑ እንደሚታወቀው በአርሲ ውስጥ በተከታታይ ጥቃቶች ሀያ ሁለት ምዕመናን መገደላቸውም ተከትሎ ነው እንዲሁም ደግሞ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ይህንን ነገር በማውገዝ ማለት ነው በትናንትና ዕለት መግለጫ አውጥቶ ነበር ተረ ቤተክርስቲያኑ በወጣው መግለጫ በዚህ አጸያፊ ተግባር የተሰማውን ሀዘን ገልጾ ማለት ነው የሚመለከተው የመንግስት አካል ይህንን አጸያፊ ተግባር የፈጸሙ አካላት ለህግ እንዲያቀርብ ጥሪ ማስተላል ተሰልፏል። እጅግ ያሳዝናል። ለሟች ቤተሰቦች በሙሉ መጽናናትን እመኛለሁ። መልካም ቀን። ከኢትዮጵያ እስልምና ጉዳዩ ጠቅላይ ምክር ቤት የተላለፈ የሀዘን መግለጫ በኦሮሚያ ብሔራዊ ክልላዊ መንግስት በአርሲ ዞን አስተዳደር በጉና መርቲ በሽርካና በሆሎን ቆዋቢ ወረዳዎች ውስጥ በሚገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ላይ ጥቅምት 14 ለ15 2018 ዓ ም እንዲሁም ጥቅምት 18 ለ19 2018 ዓ ም ወገኖቻችን ላይ በተኙበት ማንነታቸው ባልታወቁ ታጣቂዎች በአሰቃቂ ሁኔታ መገደላቸውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እና የኢትዮጵያ የሃይማኖት ተቋማት ጉባኤ ካወጧቸው መግለጫዎች ለመረዳት ችለናል፣ ይላል መግለጫው። ጠቅላይ ምክር ቤቱ በደረሰው አሳዛኝ ጉዳት የተሰማውን ከፍተኛ አንዘን እየገለጸ ለቤተሰቦቻቸውና ለመላው የኦርቶዶክስ አማኞች መጽናናትን ይመኛል። መንግስትም የሰውን ልጅ በዚህ አይነት አሰቃቂ ሁኔታ ህይወታቸው እንዲያልፍ ያደረጉ አካላትን በመከታተል ለህግ እንዲያቀርብ ጥሪውን ያቀርባል ሲል የእስልምና ጉዳዮች ጠቅላይ ምክር ቤት ይህንን የሐዘን መግለጫ በዛሬ ዕለት አውጥቷል። አንተስ ወንድም አለ እኔ በደለኛ እኔን ምታይ አልክ። ወንድሜ እሱ ነው እውነተኛ። እሱስ ምን አለ

ያጣነው አባትነት ይሄ ነበርኮ የናፈቀን፣ የመንጋ ጠባቂነት ይህ ነበርኮ። ብፁህ አቡነ ይስሐቅ የወላይታ ሀገረ ስብከት ሊቀጳጳስን አለማመስገን ማርያምን ንፉግነት ነው። በአርሲ ኦርቶዶክሳያን ጭፍጨፋ በተአምር ለተረፉት ህፃናት ከጎናችሁ አለን ብለው ከዚህ በኋላ ለነዚህ ህፃናት አስፈላጊውን ድጋፍ እናደርጋለን ብለዋል። አረ እኚህን አባት ኮሜንት ላይ አመስግኑልኝ። እኚህን አባት አለማመስገን ንፉግነት ነው። አባት ማለት እንዲህ ነው። የመንጋ ጠባቂነት ማለት እንዲህ ነው። ከኚህ አባት ጎን አለመቆም አይቻልም። እኛ ቪዲዮ እየሰራን ነው። እናንተ ደግሞ ኮፒ ሊንክ ሼር በማድረግ መልእክቱን ለሁሉ ማድርሱ ምንም ጥቅም የለው ቴዶ ዘሩፋይል ቤት ማታ ከሁለት ሰዓት ጀምሮ እነዚህ የሕፃናት ሁለቱን ሁለት ሕፃናት ወላጆቻቸው የሞቱባቸው ሕፃናትን እርዳታ ስለመደረግ ሁላችሁም በቴዶ ዘሩፋይል ቤት እንድትገኙ መልእክቱን ለሁሉ ማድረሱ እግዚአብሔር ይፈርዳል። ብፁዕ አቡነ ይስሐቅ ከአርሲ የኦርቶዶክሳውያን መከራ ለተረፈው ሕፃን ህክምና የሚውል የሰባ ሺህ ብር ድጋፍ በማድረግ አጽናንተው ተመልሰዋል። ኮፒሊንክና ሼር እያደረጋችሁ ተከታተሉ። የወላይታ ሀገረ ስብከት ካርሲ ኦርቶዶክሳውያን መከራ በታምር ተርፎ በወላይታ ሶዶ ክርስቲያን ሆስፒታል በህክምና ላይ ለሚገኘው የአራት ዓመት ህፃን የመጀመሪያ ዙር የህክምና ወጪ ማስፈጸም የሚሆን የሰባ ሺህ ብር የገንዘብ ድጋፍ ያደረጉ ሲሆን በብፁዕ አቡነ ይስሐቅ የተመራው የወላይታ ሀገረ ስብከት ልዑክ ህፃኑ ወደተኛበት ክርስቲያን ሆስፒታል በመጓዝ ቤተሰቡን በማጽናናትና ከዚህ በኋላ እነርሱ ላይ የሚደርሰው ማንኛውንም አይነት ችግር ሀገረ ስብከቱ እንደሚወጣ ጭምር በመግለጽ በማሳሰብ ተመልሷል። የብፁዕ አባታችን ብራኪያቸው ለሁላችንም ይድረሳል። ኤቪሪዋን ፕሊዝ ሼር ዲስ ሜሴጅ ዊዝ ዚ ኢንታየር ወርልድ ክርስቲያንስ ኢን ኢትዮጵያ ኦሮሚያ ሪጅን ፓርቲኩላርሊ ኢን አርሲ

ከፍቶን አላት በሉን በመግለጫ ናዳ ሁልጊዜ አታድክሙን። አባት ማለት ጥላ፣ አባት ማለት መሪ ከሆነ ትርጉሙ አባቱንና የክርስቲያኑን ሞት ግድያ አስቁሙ፣ አስቁሙ፣ አስቁሙ። አቤቱ የሆነብን ጨፍጨፋ። እንግዲህ ብዙ ሰዎችን እና አካላትን እንድንታዘብ እንዲሁም ሚዲያዎችን እንድንታዘብ አድርገናል። ከነዚ ውስጥ እነ ኢቢሲ እነ ኢቢሲ ቲቪ እነ ዋልታ ቲቪ እነ ፋና ሚዲያዎች የት የት ናቸው? የኦርቶዶክሳውያን ሞት መቼ ነው የሚዘግቡት? ሁሌ ኦርቶዶክሳውያንን ሞት፣ ሀዘንና ስቃይ በዝምታ ሳይዘግቡ ተራ የአንድን እንስሳ የአንድን ሰው መሞት እየዘገቡ የ25 ኦርቶዶክሳውያን ሞት ሳይዘግቡ ማለፋቸው በጣም ያሳዝናል። ያልተሳስባል የአርሲ ነዋሪዎችን ግድያና ሃይማኖት ላይ ያነጣጠረ መሆኑንም የምናውቀው እነ ጀዋር መሐመድ በዝምታ ሲያልፉት ነው። ምንም እንኳን የኦሮሚያ ተወላጅ ሆነው ኦርቶዶክስ ከሆን የንጹሐን ሞት እንደማያሳስባቸውም ልናቅ ችለናል። እሺ እነዚህ ሚዲያዎችስ ስ የኛ አይደሉም ኢዮቲዚ ሚዲያ በእኛ በምእመናን ገንዘብ የሚደገፈው መቼ ነው ከህንፃ ግንባታ ወጥቶ የቤተ ክርስቲያንን ሞት የሚዘግበው? ኢዮቲዚ ቲቪ መቼ ነው ቦታ ላይ ሄደው የቅድስት ቤተ ክርስቲያን ልጆች ሞት የሚዘግቡት? የኦርቶዶክሳውያን ሞት፣ ሐዘን፣ ስቃይ በዝምታ ሲያልፉ በጣም ያሳዝናል። ትናንትና ኦርቶዶክሳውያን እንደዛ ሲሞቱ ሶሻል ሚዲያ ላይ ሲዘዋወር እያየን የኢኦቲሲ ቲቪ ግን ሲዘግብ የነበረው የህንፃ ግንባታ የህንፃ መረቃትን ነበረ። ብፁዕ አቡነ ሄኖክ ሁሌም የቅድስት ቤተክርስቲያን ልጆች ሲገደሉ በቀዳሚነት ድምፅ የሚሆኑ አባት ናቸው። እንዲሁም በዚህ ሁኔታ ውስጥም እንኳን ሆነን ድምፅን የሆነን የማህበረ ቅዱሳን ቲቪ ነው። እና ብቻ ብዙ ነገሮች ያስተዛዝቡናል። ዘገባው እንደምትመለከቱት የቢቢሲ ነው። በወረዳው ላይ ተፈጽመዋል የተባሉ ግድዮች ሐሰት ናቸው ሲል አስተባብሏል። ከታች የምትመለከቱት ደግሞ ቤተክርስቲያኒቱ ያወጣችው መግለጫ ነው። እንግዲህ ምን መናገር እንደፈለግኩኝ ሳይገባችሁ አይቀርም። ሲቀጥል ደግሞ ኢዮትስ የተባላቸው የቤተክርስቲያን ሚዲያ ተብዮች ቤተክርስቲያን በሀዘኗ ጊዜ የማትገኙላት፣ በደስታዋ ጊዜ ብቻ የምትገኙ ልክ እንደነ ኤቲቪ እና እንደነ ፋና እየሆናችሁ ትገኛላችሁ። እንደ ሚዲያ መቼ መፖሰት እንዳለባችሁ፣ እንደ ሚዲያ መቼ መናገር እንዳለባችሁ የማታውቁ ከሆነ ሚዲያው ምንም እየሰራ ስላልሆነ ብዘጉት መልካም ነው። እኛም ተሰባስበን የአንፎሎ ቻሌንጅ እንጀምራለን። ማህበረ ቅዱሳን እስካሁን ድረስ በሚያወጣቸው ዜኖች ትችት ደርሶበታል። ቤተክርስቲያንን የመፈራረስ ዘመቻ ነው ያዛችሁት ተብሎ ማስጠንቀቂያ ደርሷቸዋል። ነገር ግን ይህ ሁሉ ዛቻና ትችት እየደረሰባቸው ከኦርቶዶክሲያን ከባለማተቦች ጎን መቆሙን አላቁሙም። እናንተ አሁንም እየሰራችሁ ያላችሁት ቤተክርስቲያን በደስቷ ጊዜ ብቻ መገኘት ነው። ልክ እንደነ ኢቲቪ፣ ልክ እንደነ ፋና። መቼ ነው እንደ ሚዲያ ወታችሁ ከባለማተቦቹ ጎን የምትቆሙት? መቼ ነው ከማህበረ ቅዱሳን ፊትስ የምትቆሙት? ለስሙ ከማህበረ ቅዱሳን በላይ ነው ስም የተሰጣቸው ያለባችሁ ስራችሁ ግን ለየቅለው። እንደ ሚዲያ መቼ መፖሰት እንዳለባችሁ ማወቅ አለባችሁ። ያለበለዚያ ግን ማህበሩ እስካሁን ድረስ ምንም አይነት ነገር እየሰራ ስላልሆነ፣ እንደ ቴሌቪዥን ጣቢያ ምንም ነገር እየሰራ ስላልሆነ ሚዲያውን ብትዘጉት መልካም ነው። ማህበረ ቅዱሳኑ ነው የኦርቶዶክስ ያኑ የባለማተቡ የቅድስት ቤተክርስቲያን የጀርባ አጥንት። እናንተም ብሎ ሚዲያ አጭር ጥያቄ ነው ያለኝ። በአርሲ ሀገረ ስብከት ስለተገደሉ ሰዎች ብዙ ሰዎች ቪዲዮ ሰሩ፣ ብዙ ነገር ተባለ። ሲኖዶሳችንና የወንጌል አማኞች ካውንስል እኩል መግለጫ ወጣ፣ ተመሳሳይ ጊዜ ማለት ነው። እሱን እንመጣበታለን እናወራበታለን። የምር እንዲነው ወይ እረኝነት ጥያቄ ነው ይሄለኛ ይህ እንዳለ ሆኖ ግን በቃ እናወግዛለን እንዲ ክርስቲያኖች ሞቱብን ብቻ ነው ማለት፣ ይሄ ብቻ ነው ሊባል የሚችለው። ምክንያቱም ከዚህ በፊትም ተገለው እናወግዛለን ስለተባለ ማለት ነው። አሁንም እንደዛ ከዚህም በኋላ እናወግዛለን ነው የምንለው? ወይስ ደግሞ የሚጠየቅ ጥያቄ የሚካሄድ ካሄዳለ ምንድን ነው አልገባኝም፣ እውነት ለመናገር ሁሌም በመልካምነታቸው የምናውቃቸው ብፁዕ አቡነ ይስሐቅ የወላይታ ሀገረ ስብከት ምክትል ሊቀ ጳጳስ በምዕራብ አርሲ ክርስቲያኖች ላይ የደረሰውን ጭፍጨፋ ከዚ ጭፍጨፋ በተአምር ተርፎ እናትና ቤተሰቡን አጥቶ በወላይታ ክርስቲያን ሆስፒታል በሕክምና ላይ ለሚገኘው የአራት ዓመት ህፃን ዛሬ በጠዋቱ ወደ ቦታው ሄደው የሰባ ሺህ ብር ገንዘብ ድጋፍ በማድረግ ጸሎት አድርገው አጽናንተው ተመልሰዋል። ብፁዕነታቸው ቡራኬያቸው ይደርብን ረጅም የአገልግሎት ዓመትና እንዲሁም ጤናን እንዲሰጣቸው እግዚአብሔር ጸሎታችን ነው። የዛሬ ቪዲዮ ይሄን መስል ነበርና በቪዲዮ እንድትጠቀማችሁና አዳዲስ መረጃዎችን እንዳገኛችሁ ለማጠራጠር ላይክ በማድረግ ጨርሱልኝ። እንደዚህ አይነት ጠቃሚ ጠቃሚ ላስቀምጡልን። የሞቱትን ነፍስ ይማርልን፣ ያሉትን ደግሞ በሃይማኖት ጸንቶ ወደ ቅድስት ቤተ ክርስቲያን ሁሉም ስጋውን እና ደሙን ጠጥቶ የመንግስቱ ወራሽ እንዲሆን የክብሩ ቀዳሽ እንዲሆን እያልኩኝ አባቶችም ደግሞ ይህን ጉዳይ መግለጫ ብቻ ማውጣት ብቻ ሳይሆን ከመንግስት ጋር ተነጋግራችሁ ይህን ጉዳይ መፍታት ይገባል ማለት ነው። የሀገረ ስብከቱ ሊቀ ጳጳስም እስካሁን አቡነ ያሬድ መግለጫ ያለመውጣታቸው ብዙዎችን እያነጋገረ ይገኛል ማለት ነው። በሌላ ቪዲዮ እስከምንገናኝ ቸር ቆዩልኝ።